ከፊት ለፊታችን የምናየው የአምላካችን የጌታችን የኢየሱስ ክርስቶስ ሥጋና ደም እየተፈተተ የተሰርጓ እንደዚሁም ሕፃናት አረጋውያን እየተቀበሉ የሚሄድበት ስርዓት እያየን ነው። ቤተ ክርስቲያናችን ዛሬ የምታስተምረው ቀኑ መስከረም 25 እንደመሆኑ መጠን ይህን ቀን ሲነበብ ስለያለው ያለው ታላቅ ትልቅ የቤተክርስቲያናችን ቀን እንደሆነ ነው። መስከረም ሃያ አምስት የክረምቱ ወራት አልፎ የበጋው ጊዜ የሚጀምርበት ቀን ነው። በዛሬው ዕለት ቅድስት የቤተክርስቲያን ዓለት ብላ በምትጠራው አንተ ዓለት ነህ በአንተ ዓለት ላይ ክብርት ቤተክርስቲያን ይሰራለው ባለው አምላካዊ ቃል መሰረት ይህንን ቃል የተነገረው ለማን ነበረ? ለቅዱስ ጴጥሮስ ነው። ቅዱስ ጴጥሮስን እና እሱ ወንጌል ሰብክ የነበረ ምዕመናንን በማሳደድ እያስተማረ እያጠመቀ ያመጣ የነበረ ነው። ከሱ እኩል ደግሞ በዛሬው ቀን የምናስበው አሳዳጅ የነበረው በኋላ ተሳዳጅ የሆነው ከሰባ ሁለቱ አበት ውስጥ የምንጠራው ቅዱስ ጳውሎስ በመስከረም አምስት በዛሬው ዕለት ቅዱስ ጴጥሮስን እና ቅዱስ ጳውሎስን የምናስብበት ዕለት ነው። አንተ ዓለት ነህ በአንተም ማለት ላይ ክብርት ቤተ ክርስቲያን ይሰራለሁ ብሎ የተነገረው ቃል በመስከረም 25 ቀን ቤተ ክርስቲያን እነዚህ ሁለቱም ታላላቅ አባቶች የምታስብበት የምትናገርበት ቀን ነው። ሙሽራ ከሙሽሪት ጋር በአንድነት እንደሚኖረ ሁሉ ቤተ ክርስቲያን ከክርስቶስ ጋር አንድ ላይ ትኖራለች ይችላል ቤተክርስቲያን ከሙሽሪት ጋር ያመሳሰረው ምክንያት ምንድን ነው? ክርስቶስ ለቤተክርስቲያን ጊዜ ገደብ በሌለው ልክ ባልተገደበበት ፍቅሩን እስከ ጥግ ድረስ የገለጸላት ራሱን እስከ መስቀል ላይ ያደረሰላት ይህችን የቤተክርስቲያን ሊመሰረ ሰበመገነ ይችን ቤተክርስቲያን ላይ ያነሳስላችሰብ ነው ይችን ቤተክርስቲያን ለማንነት ለመስራት ስላስፈለገ ይህንን ቀን ይህንን እለት ቤተክርስቲያናችን በትልቅ ክብረ በዓል የምታስበው እኛ ደግሞ ዛሬ አጋጣሚ ሆኖ የቤታችንን ጽላት በአንድነት የምናደርግበት እለት ሆነ፣ የምናከብርበት እለት ሆነ ማለ ይህችን ቤተክርስቲያን ክርስቶስ እስከ መስቀል ድረስ ተሰውቶ ስጋውን ቆርሶ ደምን አፍሶ እስከ ሰራ ድረስ በዚች ቤተክርስቲያን ውስጥ የሚከናወኑ ስርዓቶች በሙሉ ቤተክርስቲያን ክብሩን የምትገልጽበት፣ ቤተክርስቲያን ፍቅሩን የምታሳይበት፣ ቤተክርስቲያን የሆነላትን ልትሆንለት የፈለገችውን የምታሳይበት እለት ነው። ክርስቶስ እስከሆነላት ድረስ ቤተክርስቲያን ክብሩን ትገልጻለች። ክርስቶስ እስከ ተሰቀለላት ድረስ ቤተክርስቲያን የተሰቀለላትን በክብር በምመናኗ ዘንድ ታስመሰግነዋለች ታስመልከዋለች። እኛ የተሰበሰበ ነው ማለት ለመጥራት ነው። አምላክ ክርስቶስን ሥጋውን በልተን ደሙን ጠጥተን የክብር ወራሾች እንድናን ስለሚያስፈል ሥጋዬን የበላ ደሜን የጠጣ የዘላለም መታለው ብሎ ዮሐንስ ስድስት ላይ ቤተክርስቲያናችን ይህንን ነው። በዚህ ወቅት መስቀልን የምናስብበት ነው። በዛሬው ዕለት ደግሞ እነዚህ ሁለቱ ሰማዕትነትን የተቀበሉት ቅዱስ ጴጥሮስ ቁልቁል የተሰቀለበት፣ ቅዱስ ጳውሎስ ደግሞ በሰይፍ የተቀላበትን ቤተክርስቲያንን የመሰረቷትን በዛሬው ዕለት በትልቅ ታከበዋለች አለ። ምክንያቱም የሙሽራና የሙሽሪትን ምሳሌ ስለምትናገርበት ቤተክርስቲያን ትልቅ ክብረ በዓሏን ስለሆነ ማለት ነው። ታላቅነቷን የምንገልጽበት ነው። ዘመኑም ደግሞ አዲሱን ዘመን የምንጀምርበት ዕለት ነው። ወይም የጀመርንበትን ወር ላይ ነው። በዚህ እለት ቤተ ክርስቲያናችን ሰብስባ የክርስቶስን ስጋና ደም ሳታደላና ሳታዳላ ለሁሉ በኩል ታቀርባለች ማለት ነው። ለሁሉ በኩል ታድላለች ማለት ነው። የሚገባም ስለሆነ ክብርም ስለሆነ ይህ የሚገባው ክብር ይህ የሚገባው ስርዓት ስለሚያስፈልገን ማለት ነው። ትንቢተ ኢሳያስ እና የሉቃስ ወንጌል ላይ በአንድነት ተጣምረው ያስቀመጡት አንድ ኃይለ ቃል የተወደደ የእግዚአብሔር ዓመት የሚል ቃል የተወደደ የእግዚአብሔር ዓመት ተብሎ ሲቀመጥ ለእኛ ለክርስቲያኖች የተሰጠን በኦርቶዶክስ ክርስቲያን ተብለን የተቀመጠን ምእመናን በሙሉ ለእኛ የተሰጠው የተወደደ ዓመት የምንለው በአርባ በሰማንያ ቀን ስመ ክርስትና ጥምቀትን ያገኘንበትን እለት ነው። ሁለተኛው ደግሞ ስጋና ደም የተቀበልንበት፣ ሶስተኛውን ደግሞ የምናስበው ንስሐ የገባንበትን እለት ነው። አራተኛው ትሩፋት የምንሰራበት መልካም ምግባራት የምናከናውንበት አስራት የምናውጣበትን እለት ነው። ዝክር የምንዘክርበትን እለት ነው። እነዚህ የኦርቶዶክስ ክርስቲያኖች የተወደደ የእግዚአብሔር አመት ተብሎ ይጠራሉ። በእነዚህ ውስጥ ባሉት ውስጥ ሶስት ትላልቅ ነገሮችን ቤተ ክርስቲያን ትናገራለች። አንደኛው ትናንት፣ ሁለተኛው ዛሬ ሶስተኛውን ነገር ማለት ትላንት የሌለ ዛሬ አይኖርም ምትላለች ምን የሌለ ከሌላ ከሌላናችሁ እንደምን አደራችሁ ትላንት የሌለ ምን የለ ዛሬ የለ ዛሬ የማይኖር ነገ አይመጣ ትላንት የነበሩ ትላንት የተገኙ ትላንት ቀድሞ ስለሆኑ ትላንት ቀድሞ ስለነበሩ ቤተክርስቲያንን ዛሬ እንድንሰባሰብባት አደረሩ። ትላንት የነበሩ ጻርካት፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ቅዱሳን ሁሉ በሚገባቸው ልክ ስጋቸውንም ተተርትለው ቆዳቸው ተገፎ ጨው ተነስንሶባቸው፣ መከራ መስቀልን ተቀብለው ክርስቶስ በአምስት ችንካር ሚስፋር በመስቀል ላይ ሚሰቀል ያንን የወኑበት ነው ለማለት ነው።